ፀጉሮ በብዛት እንዲያድግ መርገፍ እንዲያቆምና መላጣ ቦታዎች እንዲሞሉ ይፈልጋሉ። ለአመታት መፍትሄ የሌላቸው ይመስሉ የነበሩ የፀጉር ችግሮች አጋጥመውታል። እውነት እንነጋገር፣ የማይሰሩ ብዙ ተአምራዊ መፍትሄዎች ሞክረዋል። ግን ዛሬ ማሳያችሁ ተፈጥሮዊ መላ በሳይንስ የተረጋገጠ ነው። ቁልፉ ደግሞ ቀይ ሽንኩርት ነው። አዎ በትክክል ሰምተዋል። ቀይ ሽንኩርት ግን ሽታውስ? ብዕላችሁ እንደምትጠይቁ አውቃለሁ። የሽንኩርት ሽታ ሳይኖር የፀጉር መርገፍን ሙሉ በሙሉ የሚገታ የሚከላከልና ፀጉርን በፍጥነት የሚያሳድግ አስገራሚ ዘዴ አሳያችኋለሁ። ሚስጥሩ በውስጡ ባለው ሰልፈርና ኩዌርሴቲን በተባሉ ኃይለኛ ንጥረ ነገሮች ላይ ነው። በዚህ ቪዲዮ ውስጥ በጥቂት ደቂቃዎች ውስጥ የሽንኩርት ጭማቂውን እንዴት ማዘጋጀት እንደሚችሉ አሳያችኋለሁ። ውጤቱን አስር እጥፍ የሚያሳድገውና የሽንኩርትን ጥቅም የሚያጎላው የላቀ ዘዴ ምን እንደሆነ አብረን እንመለከታለን። ከአራት እስከ ስድስት ሳምንት ባለው ጊዜ ውስጥ እንዴት የፀጉር እድገትን ማየት እንደሚጀምሩ እነግራችኋለሁ። እንግዲያው ጊዜ የለም። ጤናማ ጠንካራና የተትረፈረፈ ፀጉር ህልማችሁን እውን ለማድረግ ዝግጁ ከሆናችሁ እስከ መጨረሻው ተከታተሉኝ። አሁን እንጀምር። የሽንኩርት ጭማቂ ለፀጉር እድገትና የፀጉር መርገፍ ያስቆማል። ፀጉር በብዛት እንዲያድግ፣ ይህንን በሳምንት ሁለት ጊዜ ይተግብሩ። ይህ ተፈጥሯዊ መፍትሄ ራስን የመከላከል የማከም የአመጋገብ ወይም የፈንገስ ወይም የበሽታ አምጪ ተሕዋስያን ከመጠን በላይ እድገት ጨምሮ በብዙ የተለያዩ የፀጉር መርገፍ ችግሮች ላይ ሊሰራ ይችላል። የቀይ ሽንኩርት ጭማቂን ይጠቀማሉ ወደሚያምር የፀጉር እድገት ደረጃ ለማድረስ የዚህን ምርጥ መላ አሰራርና በከፍተኛ ሁኔታ የጎደለን ፀጉር መሙላት እንደሚችሉ ላሳዩት ነው። ይህ ምርጥ በላ አይሰራም የሚል ጥርጣሬ ካሉት በእርግጥ የማይሰሩ ብዙ ነገሮች ስላሉ መሆን አለበት። ሰዎች እውነተኛ መፍትሄን ግን ማወቅ ይፈልጋሉ። እንደገናም ይጠይቃሉ፣ የሽንኩርት ጭማቂ ስንጠቀም ፀጉሬ እንደ ቀይ ሽንኩርት ይሸታል? ይህንን የሽንኩርት ጭማቂ ከተቀቡ በኋላ ሁለት ጊዜ ፀጉሮን ያጥባሉ፣ የሽንኩርት ሽታም አይኖርም። ፀጉሮን የሚያሳድገው ሽንኩርት ምን ልዩ ነገር አለው? በሰልፈር የተሞላ ነው። ሰልፈር ከፀጉር መርገፍ ጋር የግድ የተያያዘ አይደለም። ነገር ግን ኬራቲን ከሚባለው በፀጉር ውስጥ ዋናው ፕሮቲንን ለመገንባት ከሚረዳው ንጥረ ነገር ጋር የተያያዘ ነው። ኬራቲን በሰልፈር ላይ የተመሰረተ ነው። ሽንኩርት ከፍተኛውን የኩዌርሴቲን መጠን ይይዛል። ኩዌርሴቲን ለፀጉር ይረዳል። ኩዌርሴቲን ከሚያደርጋቸው ትላልቅ ነገሮች አንዱ ራስን የመከላከል ጥቃት ቲሴል ሁኔታን ለመግታት ይረዳል። የፀጉር መርገብ ሆነ እነዚህ የፀጉር ነጠብጣቦች የሚወጡበት ቦታ ላይ ከሆነ ሊረዳዎት ይችላል። ከሁሉም በላይ ኩዌርሴቲን የፀጉር የእድገት ሆርሞኖችን ለመጨመር ይረዳል። ከዚህም በላይ ኩዌርሴቲን ኃይለኛ ፀረ ተዋሲያን ሲሆን የራስ ቆዳን ከፈንገስ ከሻጋታ ከመጠን በላይ እንዳይበቅል ይከላከላል። እንዲሁም ሌሎች የራስ ቆዳ ላይ ችግሮች ካሉቦት ሊረዳዎት ይችላል። እንዴት ማድረግ እንደሚችሉ በቀላሉ ልንገሮት። ይህ ሙሉ አሰራር የተመሠረተው በኦርጋኒክ ቀይ ሽንኩርት ላይ ነው። ቀይ ሽንኩርት በጣም ኩዌርሴቲን ስላለው አንድ ሽንኩርት ወስደው ወደ ትናንሽ ቁርጥራጮች ይቁረጡ። መፍጫ ውስጥ ያስገቡትና በደንብ ይፍጩት። ከዛም የተቀላቀለውን ወስደው በማጥለያ ላይ የነጠራ ጨርቅ በማድረግ ፈሳሹን በመለየት ማውጣት ይችላሉ። አሁን የሚያስፈልግዎት ትንሽ መያዣ ብቻ ነው። ከዛም የሚያደርጉት ቀጣዩ ነገር ጸጉሮን እርጥብ ማድረግ ነው። ከዛም ይህንን ፈሳሽ ወስደው ለጥቂት ደቂቃዎች በጸጉሮ ስሮች ላይ ማሸት ይጀምሩ። ጸጉሮን በመሸፈን ይህን ድብልቅ በጸጉሮ ላይ ለሰላሳ ደቂቃዎች ወይም እስከ አንድ ሰዓት ይተዉታል ለተሻለ ውጤት ለአንድ ሰዓት ያህል በፀጉርዎ ውስጥ እንዲተዉት ይመከራል። ከዚያም ማድረግ ያለብዎት በሚገባ ፀጉርዎን ሁለት ጊዜ በሻምፖ በማጠብ ማንኛውንም የሽንኩርት ሽታ ማስወገድ ነው። ሁለት ጊዜ በሻምፖ በማጠብ ብቻ ከባዱን የሽንኩርት ሽታ ማጥፋት ከአራት እስከ ስድስት ሳምንት ያህል አሁን የፀጉር እድገትን በተመለከተ ከሶስተኛው ወይም ከአራተኛው ሳምንት በኋላ የፀጉር እድገትን ማስተዋል መጀመር አለቦት። አሁን የዚህን ውህድ ውጤቶች ወደ ላቀ ደረጃ እናሳድገው። ለዚህ ውጤቱን ለማሳደግ መሞከ የሚችሏቸው ሁለት ነገሮች አሉ። የመጀመሪያው በጣም አሪፍ ይሆናል፣ ሁለተኛው ግን የበለጠ ይሆናል። በሽንኩርት ጭማቂ ላይ ጥቂት ነገር ማከል ብቻ ነው። አምስት የሮዝሜሪ ዘይት ጠብታዎች ይጨምሩ። የሮዝሜሪ ዘይት ልዩ የሆነው ለምንድን ነው? እንደ አውሮፓውያን አቆጣጠር በ2015 በተደረገ ሙከራ የሮዝሜሪ ዘይትን ከፍተኛ መድኃኒቶች ጋር አነጻጽረውታል። ሮዝሜሪ በራሱ ከዚህ መድኃኒት ጋር እኩል ውጤታማ እንደሆነ አረጋግጠዋል። የሮዝሜሪ ዘይት በርካታ ጸረ ብግነት ወይም ጸረ ኦክሲዳንት ንጥረ ነገሮች አሉት። የራስ ቆዳን የደም ፍሰትን በሚጨምር መንገድ ያነቃቃል። የሽንኩርት ጭማቂ በራሱ በጣም ውጤታማ እንደሆነ ታይተዋል። ስለዚህ በጆርናል ኦፍ ዴርማቶሎጂ ላይ በተደረገ ጥናት ይህንን ሙከራ በሁለት ቡድን ከፍለውታል። ግማሹ የቡድን ክፍል የሽንኩርት ጭማቂን በፀጉራቸው ላይ አፈሰሱ፣ ሌላኛው ግማሽ ደግሞ ውሃ አፈሰሱ። በስድስት ሳምንት ውስጥ የሽንኩርት ጭማቂ የተጠቀመው ቡድን 86.9% ውጤት አግኝተዋል። ይህ ምርምር የፀጉር ዳግም እድገትን በሚገባ የጨመረ ነው። ውሃ ብቻ የተጠቀሙት ቡድን 13% ውጤት ብቻ አግኝተዋል። በአይጦች ላይ ሌላ ጥናት ተደርገዋል። ኩዌርሴቲን የተጠቀመው ቡድንና ኩዌርሴቲን ያልተጠቀመ ቡድን መሃል ኩዌርሴቲን የተጠቀመው ቡድን ውስጥ የጸጉር ዳግም እድገት አሳይተዋል። ናም ባልታከሙት ቡድኖች ውስጥ የጸጉር እድገት አልነበረም። ስለዚህ አሁን ደግሞ ይህንን አሰራር በከፍተኛ ሁኔታ እንጨምረው፣ ወደ ላቀ ደረጃ እንውሰደው። ይህንን ሲያደርጉ በመሠረቱ የሽንኩርቱን ጭማቂ ጥቅም የበለጠ እያሻሻሉት ነው። አሁን እንዴት እንደሚያዘጋጁ እንመልከት። አንድ ሽንኩርት ትወስዳለ፣ ልጣጩን በማስወገድ መቆራረጥ፣ በመፍጫ ውስጥ በደንብ መፍጨት፣ አጣርተው አስቀምጡት። ከዛም ያንን ውህድ ወስደው ማሰሮ ውስጥ ያስቀምጡት። ከዛም ስምንት ኩባያ ውሃ ይጨምሩበት። ከዛም አንድ የሻይ ማንኪያ የባህር ጨው ከዛም ግማሽ የሻይ ማንኪያ ጥሬ ማር ይጨምሩበት በጣም ጥሩ አድርገው ይቀላቅሉት። የነጠላ ጭማቂ ማሰሮ ላይ ወይም ማጣሪያ ሳህን ላይ ያድርጉና ያጣሩት። ከዛም ለ72 ሰዓታት እንዲፈላ ያስቀምጡታል። በሁለተኛው ቀን እነዚህን ትናንሽ የካርቦን ዳይኦክሳይድ አረፋዎች ብቅ እያሉ መሆኑን ያስተውላሉ። ይህ ሁሉ የምታደርጉት ነገር ኩዌርሴቲንን እያሻሻለ ነው። በውስጡ ያለው ስርዓትም ይሻሻላል። ምክንያቱም ረቂቅ ተዋሲያን የበለጠ ቫይታሚኖች ስለሚያመርቱ ይህ የሽንኩርት ጭማቂውን መፍትሄ እያጎላው ነው። እንዲሁም የሽንኩርት ጭማቂውን ፒኤች ወደ አምስት አካባቢ አሲዳማ ይሆናል። ይህም ለእራስ ቆዳ በጣም ፈውስ ይሆናል። ስለዚህ ፈሳሹን ለይተው የመጭመቂያ ጠርሙስ ውስጥ ማስገባትና ቀደም ብለው እንዳደረግነው በፀጉሮ ላይ መቀባት ይችላሉ። ለጥቂት ደቂቃዎች በራሶ ላይ ማሸት ከዛም ለአንድ ሰዓት መጠበቅ ነው። ከፈለጉ መሸፈን ይችላሉ። ከዛም ተመልሰው ፀጉሮን በደንብ ይታጠቡ። ታዲያ ፀጉሮን ሁለት ጊዜ በሻምፖ ይታጠቡ። እናም ይህንን በሳምንት ሁለት ጊዜ ለስድስት ሳምንት ወይም እንደ ሁኔታው መጠን እንዲያደርጉት ይመከራል። ልብ ሊሏቸው የሚገቡ ሌሎች ጥቂት ቁልፍ ነገሮች ቫይታሚን ዲ በፀጉር እድገት ወይም በፀጉር መጥፋት ውስጥ ብዙ የተለያዩ ሚናዎች ስላሉት በየቀኑ ቢያንስ 10 ሺህ ወይም 20 ሺ አይዩ ቫይታሚን ዲ ስሪ መውሰድ ወይም በቂ የፀሐይ ብርሃን ማግኘት አለቦት። እናም ትኩረት ሊሰጡት የሚገባውት ሌላኛው ነገር ለፀጉሮ ንጥረ ነገሮች የሚደግፉ ትክክለኛ ምግቦችን መመገቡን ማረጋገጥ ነው። ይህንን መላ ጠቃሚ ሆኖ ካገኙት ፀጉሩ ለሚመለጠው ወዳጆ ያጋሩት። ለሌሎች መላዎች ሰብስክራይብ ያድርጉ።